ሰላም ሰላም ይኸው ለሁሉም የኦንላይን ትምህርት ቤት ቤተሰቦች፣ ዛሬ በዩቲውብ ቻናላችን ይዘንላቸው የመጣን የአማርኛ ፊደላትን የቃላት አመሰራረትና እንደዚሁም ደግሞ በዚህ የቃላት ምስረታ ውስጥ የፊደላትን ቅርጽ እንድታውቁ ብለን አስበን የሶስት ፊደላት ቤተሰቦቹን በእያንዳንዳቸው ፊደላት ቃላት የመሰረትን። እነዚህን ቃላት ስንመሰረት ደግሞ ከሶስቶች ፊደሎች ቤተሰቦች በተጨማሪ ሌሎቹንም ፊደሎቹን ጨምረን ይዘን መጥተናል። እንግዲህ በዋናነት ሶስቶቹን ፊደሎች እያንዳንዳቸውን ቤተሰቦች አወቃችሁ ማለት ሀያ አንድ ፊደሎችን ታውቃላችሁ ማለት ነው። በአንድ ቀን እነዚህን ሀያ አንድ ፊደሎች እና የቃላት አመሰራረትን ከተረዳችሁ ምናልባትም አማርኛ በአምስት በስድስት ወይም በሰባት ቀን የአማርኛ ፊደላትን እና እንዲሁም ደግሞ የቃላት አመሰራረትን የምታውቁ ስለሚሆን እንዲሁ በቅደም ተከተል የምንለቅላችሁን ትምህርቶች ለመከታተል ያመቻችሁ ዘንድ ሳብስክራይብ እያደረጋችሁ ቤተሰብ ሆኑን ላይክ፣ ሼር እያደረጋችሁ ዩቲዮባችን አበረታቱ። እንግዲህ በዛሬው ዝግጅታችን ዘ፣ የና ለሶስት ፊደሎች ስንዘላችሁ መጠናል። በእነዚህ ፊደሎች በእያንዳንዳቸው በቤተሰቦቻቸው በእያንዳንዳቸው ፊደላትን መስርተናል። እንግዲህ እነዚህን የመሰረትንባቸውን ፊደሎች በእያንዳንዳቸው በቀይ በቀይ ከለር አስቀምጠናቸዋል። እነዚህን ፊደሎች እየጸፋችሁ ስታሰባስቧቸው እነዚህ ቤተሰቦች ይሆናሉ ማለት ነው ማለትም ለሉ ሊ ላ ሌ ል ሎ። እንዲሁም ደግሞ ይኸው የዘ ቤተሰብ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ሌላኛው የቤተሰብ ነው ያደረግንላችሁ የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። ስለዚህ እናንተ እነዚህን በትክክል ለመጻፍ ከመጀመሪያው ጀምረን የመሰረትንባቸውን ቃላት ከአንደኛው ስላይድ ወይም ከአንደኛው ገጽ ጀምራችሁ እስከ ሰባተኛው ፔጅ በትክክል ቤተሰቦቻቸውን የአንደኛ ቤተሰቦቻቸውን ስታገኙ የአንደኛ ቤተሰቦቻቸውን የሁለተኛ ቤተሰቦቻቸውን ስታገኙ የሁለተኛ ቤተሰቦቻቸውን ሶስተኞቹን ስታገኙ ሶስተኞቹን አራተኛዎቹን ስታገኙም አራት አምስትም እንደዚሁ ስድስት ሰባት አንድ አንድ ፊደል እየመረጣችሁ በየቤተሰቦቻቸው ሶስት ሶስት ፊደሎችን እየጻፋችሁ ትከታተሉናላችሁ። በመጨረሻ እንደዚህ ሰባት ሰባት ቤተሰቦቹን በትክክል መደርደር ትችላላችሁ ማለት ነው። በዚህ ሂደት እናንተ የአማርኛ የፊደላትን ቅርጽ የመያዝ አቅማችሁን ታዳብራላችሁ። የፊደላት ቅርጽ ቅርጻቸውን መያዝ ብቻ ሳይሆን የቃላት ቃላት አመሰራርትና እንደዚሁም ደግሞ የቃላት አነባብ ብቃታችሁን ታዳብራላችሁ ማለት ነው። በቀላሉ አማርኛ ለማንበብና ለመጻፍ ይህንን ዝግጅት ብትከታተሉ የበለጠ ትጠቀሙበታላችሁ። ጀምራችሁ አታሁት ባሳየናችሁና፣ በነገራችሁ በነገርኳችሁ መንገድ እያደረጋችሁ ተከታተሉኝ። ለምሳሌ እዚህ ጋ ላይ ዘ የዘ ቤተሰብ የመጀመሪያ ፊደል ነው። በዚህ የተመሰረተ ቃላት ዘ መ ነ። እንግዲህ እቺ ዘናት ከዚያ እቺ መ እቺ ነ፣ በአንድ ላይ ሰብሰብ ብለው ሲጻፉ ዘመነ ዘመነ ይላል። ሁለተኛው የምታዩት ይኸው ዘ መረ። እንግዲህ ዘ በዋናነት እኛ ሶስቱን ፊደሎች ነው ብያችኋለሁ። የዘን የየንና የለን ቤተሰቦች ነው እንድታቁ ለማድረግ የምሞክረው እንግዲህ በእነዚህም ፊደሎች ለመመስረት ባመጣዋቸው ቃላትም ቢሆን እነዚህ ቃላትን ስመሰረት የመጡ ፊደሎቹንም ቢሆን እንደዚሁ ግረ መንገዳችሁን እያያችሁ በዚያው ለማየትና ፊደሎቹን ለመያዝ ሞክሩ። ዘ መ ረ ይው ዘ መ ረ። ይቺ ዘናት፣ ያው ይቺ መ፣ ይቺ ረ። ስለዚህ ከዘ ቤተሰቦች አንዱ አንተስፋላችሁ። በዚህ ስላይድ ዘመረ፣ ዘመረ ይው ዘመረ ይላል። ዘመረ ዘገየ። ይቺ የ የቤተሰብ የመጀመሪያ ፊደል ናት። ይህ ዘ ነው። ይህ ገ ዛ የ ዘገየ ዘገየ የሚል ቃል ተመሰረተ። ይህኛው ዘ ነው። ይህ ለ ይህ ለ ይህ ለ ሁለት ፊደሎች አሉ። ከዚህ ጋር የ አንድ ተስፋ አላቸው። እዚያ ለ ሲነበብ ያው ዘለለ ዘለለ ዘለለ የቆየ የቆየ የቆየ ለቀመ ለቀመ ለቀመ ይሄው ላይ መጀመሪያ ቤተሰብ ነው። ከዚህ ጋር ስለዚህ አንድ ዘ አንድ የ አንድ ለ ጽፋችሁ። ይህን ስላይድ ስንቀጥል ሁለተኛ ቤተሰቦቻቸውን እናገኛለን ማለት ነው። ሁለተኛ ቤተሰቦቻቸው ላይ እየተመሰረቱ ይው አ ገዙ አገዙ አገዙ አገዙ ዙሪያ ዙሪያ ዙሪያ ዙሪያ እያዩ እያዩ እያዩ እያዩ ቀለ ሉ ቀለሉ ቀለሉ ቀለሉ። አላዩ አላዩ አላዩ አላዩ። ዘለሉ ዘለሉ። ስለዚህ እናንተ ከዚህ ውስጥ አንድ ዙ ትይዛላችሁ፣ እዚያ አንድ ዩ አንድ ሉ ከያዛችሁ መጀመሪያ ላይ አንደኛ ፊደሎቹን ይዛችኋል። በሚቀጥለው ሁለተኛ ቤተሰቦቻቸውን ትይዛላችሁ። እንደዚሁም ደግሞ በተጓዳኝ እንዴት ቃላት እንደሚነበቡ የደጋግማችሁ እያዳመጣችሁ ሁለተኛ ፊደሎች ደግሞ እንዴት እንደሆኑ ለማወቅ ከአንደኛ ፊደሎቻቸውን አንዳንድ ፊደል ጽፋችኋል። ከዚያ ሁለተኞቹ ፊደሎች ደግሞ አንዳንድ ሶስት ሶስት ፊደሎች በየስላይዱ ወይም በየገጹ እየያዛችሁ ትሄዳላችሁ። ቀጣዩ ሶስተኛ ቤተሰቦቻቸው ወይም ሶስተኛው ስላይድ ላይ ዚ ነ ት ዚ ነት ት ዚነት ዚነት ሙ ዚ ቃ ሙ ዚ ቃ ሙዚቃ ሙዚቃ አ ዚ ም አ ዚ ም አዚም አዚም ኤ ሊ ዋ ኤ ሊ

እንደምታዩት እዚህ ጋር ሶስተኛ ቤተሰብ እናንተ በዛሬ ዝግጅታችን እንድትይዙ በዋናነት የተጠየቃችሁት የለቤተሰብ የዘና የየ ቤተሰብ ነው። ስለዚህ ሶስተኛ ቤተሰቦቻቸው ዚ አንድ ፊደል ተስፋላቸው ከዚያ ይ ይች ሶስተኛ ቤተሰብ ናትችን ተስፋላቸው እዚያ ሊ ስለዚህ ሶስት ሶስት ፊደሎች እያንዳንዱ ከሶስቱን ፊደሎች ይዛችኋል ማለት ነው። ወደ ቀጣዩ ወደ አራተኛ ቤተሰቦቻቸው እና ወደ ተመሰረቱ ቃላት እንቀጥል። አራተኛ ቤተሰቦቻቸው ጋር የተመሰረቱ ቃላት ዛ በረ ዛበረ ዛበረ ዛበረ ዛቢያ ዛቢያ ዛቢያ። ይህ ባቢያ ይላል። እዚህ ጋር ዛ ታደርጋላችሁ። ዛቢያ ዛቢያ ዛቢያ አያት አያት አያት አያት ዋልያ ዋልያ ዋልያ ዋልያ ሜላት ሜላት ሜላት ሜላት ቃላት ቃላት ቃላት ቃላት። ስለዚህ ከአራተኛ ቤተሰቦቻቸው አንድ እዛ አንድ ያ አንድ ላ ፊደል ይዛችሁ አሁን ከእያንዳንዱ ቤተሰብ አራት አራት ፊደሎች ያዛችሁ ማለት ነው። ከሦስቱም ቤተሰቦች ወደ ገጠ ወደ አምስተኛ ቤተሰቦቻቸውና ነው ወደ ተመሠረቱ ቃላት እንቀጥል። ሌ ጦ ሌ ጦ ሌ ጦ ሌ ጦ ሌ ሊ ት ሌ ሊ ት ሌ

ዜና ው ዜና ው ዜናው ዜናው ስለዚህ እናንተ አምስተኛ ቤተሰቦቻቸውም ላይ እንደዚሁ አንዳንድ ፊደል ከለቤተሰቦች አንድ ከዘቤተሰቦች አንድ ከየቤተሰቦች ደግሞ አንዳንድ እየጻፋችሁ አምስት አምስት የእያንዳንዳቸው ሶስቱም ፊደሎች ቤተሰቦች አምስት አምስት ቤተሰቦቻቸውን ጽፋችኋል ማለት ነው። ወደ ስድስተኛ ቤተሰቦቻቸውና ወደ ተመሰረቱ ቃላት እንቀጥል ዝ ሆ ን

ልብስ ልገሳ ልገሳ ልገሳ ልገሳ በላይ በላይ በላይ በላይ። እዚህም እንደተለመደው አንድ የዘ ቤተሰብ ያዙ፣ አንድ የየ ቤተሰብ እና አንድ የለ ቤተሰብ። አሁን ስድስት ስድስት የእያንዳንዱ ቤተሰቦች ይዛቸዋል ማለት ነው። አሁን ወደ ሰባተኛ ቤተሰቦቻቸው ስንሄድ ሰባተኛው እንግዲህ የየፊደሎች የመጨረሻ ቤተሰብ ነው ማለት ነው። አዞረ አዞረ አዞረ አዞረ አዞረ አዞረ ዮ ዲ ት ዮ ዲ ት ዮ ዲ ት ዮ ዲ ት በቆሎ በ ቆሎ በቆሎ በቆሎ አለሎ አለሎ አለሎ አለሎ። ስለዚህ ከዚህም ከሰባተኛ ቤተሰቦች በየቤተሰባቸው አንድ የዘ ቤተሰብ አንድ የየ ቤተሰብ እና አንድ የለ ቤተሰብ ስጽፉ የእያንዳንዳቸውን የሦስቱን ቤተሰቦች ሰባት ሰባት ቤተሰቦች ሀያ አንድ ፊደልን በትክክል ከደረደራችው ልታገኙት የምችሉ የፊደል አደራደር ይህን ይመስላል ማለት ነው። የለቤተሰብ ለ ሉ ሊ ላ ሌ ል ሎ። የዘ ቤተሰብ ደግሞ ዘ ዙ ዚ ዛ ዜ ዝ ዞ። የየቤተሰብ ደግሞ የ ዩ ይ ያ የ ይ ዮ እንደዚህ ያደርጋችሁ በትክክል ደርድራችሁ ከሆነ ትክክል ናችሁ ማለት ነው። በእንደዚህ እያንዳንዱን ፊደል ወይም አንዳንድ ፊደል እየመረጣችሁ በእንደዚህ ያልደርድራችሁ ከሆነ ቪዲዮን ወደ ኋላ ተመልሳችሁ እንደገና ተከታተሉት ተከታተሉትና በትክክል ለመደርደር እና እንደዚሁ ለመለማመድ ሞክሩ። በዚህ ዝግጅት ከዚህ ጋር እናበቃለን። መማር የምትፈልጉ ከዚህ ጋር ባስቀመጥነው ስልካችን በዋትሳፕ በኢሞ በቴሌግራም በፈለጋችሁት ሶሻል ሚዲያ እየደወላችሁ አናገሩን። የምትፈልጉትን ትምህርት እናንተ በምትፈልጉት ሰዓት እናስተምራለን፣ እናስጠናችኋለን። በቀጣይ ዝግጅት እስከምንገናኝ ሰላም ሁኑ።